ሌላው ነገር ቢቀር ሼር በማድረግ ተባባ እባካችሁ። እኔ ተመችቶኝ አይደለም እኮ ይህን ቪዲዮ የምሰራው ወይም የእናት የልጅ ሆነው አይደለም ግን ነገ በኔ የሰው ልጅ ስለሆንኩ ነገ ኢትዮጵያዊ ስለሆንኩ የኢትዮጵያ ሕዝብ ሲሰቃይ ማየት ስለሚያመኝ ብቻ ነው። ሸር ብታደርጉ ምን ችግር አለው? አንድ ዛሬ ስንት ቪዲዮ ፖስቶትኩ። አስራ ሰባት ዓመት በሳውዲ አረቢያ የታፈኑ ልጆች ፖስትቻለሁ። የልጆች እናት ናቸው፣ ግን ሸር አላደረጋችሁ። እባካችሁ ሸር አድርጉ። በፎቶ ላይ የምታዋተታችን መዲና አህምር ትባላለች። የትውልድ ሀገር ወሎ መካነ ሰላም ይችልሽ፣ ታማ ሳውዲ አረቢያ ጅዳ ሆስፒታል ምሸስፋ አብድላዚዝ ስትታከም ቆይታ አሁን ድና አለች። ይቺ ልሽ የዚች ልጅ ቤተሰብ አድራሻ ስለጠፋ ወሎ መካነ ሰላም ነው አገሯ። የምታውቁ ቤተሰቦቿ በፍጥነት ልጃችሁን አንሱ። ስልክ ቁጥር ለበለጠ መረጃ የሳውዲ አረቢያ መስመር ፕላስ 966534925676። ሸራድስ ሲያድርጉ ምንም እጃችሁ ሞባይላችሁ ምንድን ነው የምሰሩበት? ህዝብ አገልግሉበት፣ ወገናችን እናገልግልበት። የያዛችሁትን ሞባይል እኔ ተመችቶኝ አይደለም ግን ታፍኝ፣ የሳውዲ አረቢያ ላይ በሆሽ እንዳስከሬን የተጎተትኩበት ነገር አለ። ያ ስለም ማስታውስ የእህቶች ህመም የእኔ ህመም ነው።

ልተኛል ሰጠኝ ማለች ይመተኛ በሳት ሳት ወስ ያኔ ሳት የለም አለች። ምንም አይነት ነገር በቃ እና እንደዚህ የሆነች ግብግብ ያረገቻት እንዴት ነው አይምሮ የሚኖራት ለዚች ልጅ? እቺ ልጅ ብታብድ እንዴት ነው አሁን ቢሮዎች ደውላ ብትናገረም ከነዚ ከሴቱ ያጎኑ ነው የሚሆኑት። ምንም አይነት ነገር የሚጠቀም ያኔ ለጆታን የሚረዷት ነገር ምንም አይነት ነገር የለም ማለት ነው እና እባካችሁ እኛ እዚህ ያየነውን ስንነግራችሁ እስቲ ስሙ። ቢያንስ ሕጋዊ ነው ወይ ሕጋዊነቱን ብቻ አትዩ እዛ። አዎ ሕጋዊ ነው የሕጋዊ ፍቃድ ሊያወጡ ይችላሉ፣ ግን እዚ ከመጣችሁ በኋላ እዚህ ከደረሳችሁ በኋላ ይንከባከበናል ወይ ብላችሁ በመጣው ሰው መጀመሪያ በመጣው ሰው ቢያንስ በሱ ትምህርት መውሰድ አለባችሁ ምክንያቱም እከሌ በእከሌ ቢሮ ሄዳለች፣ ምን አይነት ነው እንዴት ነው? ደውላቸው መጠየቅ አለባችሁ ማለት ነው። ቢሮ ላይ ቁጭ ብለው ነው የሚያላክሱት እዚህ ሀገር ስራ የላቸውም። አልፎ ተልፎ እየሸኟቸው ነው ማለት ነው። በመጡት አየር እየመለሷቸው ነው ማለት ነው። እና ቢሮዎች እነሱ ስራቸው ነው። እድላቸው ያወጣቸው እዛ እናንተ ብራችሁ እንደፍታችሁ ትመጣላችሁ። ከዛ በኋላ ያው ከሳራ ያኔ ሁሉ ነገር ከሰራ ሆኖት ይመለሳላችሁ ማለት ነው። እና እዚህ ሀገር እውነቴን ነው የምላችሁ ስራ የለም። ምንም አይነት ስራ የለም በቃ። እንደውም በአሁኑ ሰት የወንድ ስራ ይሻላል። ወንዶች በባህር ቢመጡ የወሮነ ነገር ሰርተው እንትንላሉ። ሴቶች ግን ወላሂ ጨልሙባቸዋል። ምክንያቱም ሴቶቹ ራሳቸው እየሰሩ ነው። ቢያቁም ባያቁም ያው ቤታቸው ዝፍጥ ነው ጭቃ ነው። በቃ ያኔ ጽዳት አይፈልጉም። መብላት ነው የሚፈልጉት ለሚበሉት ራሱ የሚያጡ ብዙዎቻቸው አለው። ብዙዎቹ ማለት ነው። ለምሳሌ መጀመሪያ አሁን እንደዚህ አገሪቷ በዚህ ሁኔታ ሳትሆን ትምህርት ቤት ወይንም አስተማሪ የሚያስተምርላቸው ልጆቻቸውን የውጭ ዜጋ ነበረ፣ ወይ ሱዳኒ፣ መስሪ እንደዛ ነበረ። አሁን ግን የራሳቸው ዜጋ ነው በየቤቱ ሄዶ የሚያስተምርላቸው ማለት ነው። ታክሲ ደግሞ ሴቶች ይሰራሉ። ይሄንን ሁላችሁም ታውቃላችሁ። በታክሲ የሚገኘውን ብር እንግዲህ የእኛ ሀበሻ ወንዶች ሰርተው አሳይተውናል። ያን ወይስ ያኔ በወር ጎበዝ ሆኖ የሰራ ሰው በወር ወይ ሶስት መቶ ወይ ሶስት ሺ ወይ ሁለት ሺ ነው የሚገኘው። ይሄንን ሰርተው ነው ራሳቸው የሚያስተዳደሩት። ለሰራተኛ የሚከፍሉ አቅም የላቸውም። ግን ደግሞ ሰራተኛ አላቸው ለመባል ያክል ሰራተኛ ያመጣሉ ማለት ነው። እንደዚህ ልጆቻችን፣ እህቶቻችን እንደዚህ በቃ ምርር ሲላቸው ደግሞ እኛ ልንረዳቸው ይገባል ማለት ነው። እንደ ዱባዮች አለንላችሁ ብለን ብንደርስላቸው እዚህ ሀገር ደግሞ ስራ ብንፈጥር እርስ በርሳችን ምቀኝነት ቢወገድ ወላሂ በዚህ እኔ እንጃ ሳውዲ አረቢያ ውስጥ ሀበሾች እርስ በርሳቸው በጣም የሚቀኛ ናቸው፣ በጣም ማለት ነው። እና ለዛም ነው ሁሉ ነገር የሚጨልምብን በቃ አሁን ሱቅ የሚሰሩ እህቶች አሉ። ስራ አታ አንድ እህት አስር ወር ቢትቀመጥ ነይ ከኔ ጋር ትሰራለች ብላ እዛት አትሄድም። እኔ ከሰራው ነው የምንለው እዚህ ሀገር ይሄ ነገር አለ ማለት ነው። እና እዚህ ሀገር አትምጡ፣ ብላችኋለሁ ውዶቼ ማሮቼ፣ እዚህ ሀገር አትምጡ። በቃ ሌላ ሀገር ሂዱ። ባትሰደዱ ጥሩ ነው። ስደትን ያየው ነው የሚያውቀው። ባትሰደዱ ጥሩ ነው። ግን እሰደዳለሁ ብላችሁ ስደትን አማራጭ አርጋችሁ ከያዛችሁ እዚህ ሀገር አትምጡ። ያለቀበት ሀገር ነው። ድሮ ነበረ። ሙምኪን ጊዜ ሊመልስለት ይችላል። ጊዜ ከተመለሰለት በጊዜው ይታያል ማለት ነው። አሁን ግን በጣም ስራ የጠፋበት ጊዜ ነው። ቢሮዎች ሰራተኛ ያመጣሉ። እዛ አፍሰው ያመጣችኋል። እዚህ ቢሮ ተሰቃይታችሁ ተርባችሁ ወደ ሀገር ነው የምትገቡት፣ እላችኋለሁ። ድምፅ ገብቶብኝ ሪከርድ ነው ማረገው። መጀመሪያ በጣም ያወራሁትን ድምፄ የሰዎች ድምፅ ገብቶብኝ አጥፍቼው እንደገና ሪከርድ ነው ማረገው። እባካችሁ ይህንን ቪዲዮ ደግሞ ሼር አድርጉት። እንግዲህ እህቶቻችን በተለያዩ ቦታ እንደዚህ እየተሰቃዩ ይገኛሉ። ይላችኋለሁ። ሰላሙን ሁሉ ይመኝላችኋለሁ። በይ